ወድሽ ከተደፋሽ ምን ነበር ያባባሉ? በእናታቸው ጨርሱ ማለት ነው። እነሱ ወዱ ከሰጡ እኔም አይመለከተኝም በነገራችን ላይ ማለት ነው። የእውነት አብርሽና ሩታ ምንም ነገር አላጠፉም። ምንም ነገር ወጥቶ እርዱኝ፣ ሰርግ ልንደግስ ነው፣ ዱባይ ልድመጣ ነው ልድመጣ ነው ብለዋል። ኦኬ፣ ያው ራሱ ማስታወቂያ ነው። በእርግጥ ግን እነሱ ፈልጎ ከሰጠን አይመለከትም። በነገራችን ላይ ከዚህ በፊት ብዙ ተናግረዋል። ብዙ ሰው እኔ ሄና አልተናገርኩም። እውነት ለመናገር ብዙ ሰው ለፍተዋል በእናንተ ማለት ነው። ኢቶኬ ግን የአንዳንዱ ዩቱበር ማለት ነው የሚናገረው ለእናንተ ነው። ጋይስ አሁን የሰማሁት ምንድን ነው? ብሬ የተሰበሰበ ነው ለአብሪሽ እና ለሩታ። ለምንድን ነው ልጁ እንዲጠላ የሚታረጉት? ለምንድን ነው ልጁ ማለት ህዝቡ እንዲጠላ የሚታረጉት? ወይም ደግሞ ይህ እንጃ ሄው እኔ እንጂ አላቅም ከመቼ ማለት አንድ ሰው እውነት በግሩፕ እውነት ታማኝ ከሆናችሁ ለምን አውጥታችሁ ታወራላችሁ? ብር መሰብሰብ ከሆነ በግሩፕ በደላላችሁ በውስጥ መስመር አታረጉ። ለምንድን ነው የኢትዮጵያ ህዝብ ልጁ እንዲጠላ የምታረጉት? እሱ ወጥቶ እርዱኛ ላለን ፈልገሽ ነው ሰጠሹ። ግን ከዛ በኋላ ደግሞ ስሙን ለማጥፋት ከዛ ትወጣላችሁ ማለት ነው። እኔም በአብሪሽና ሩታ ምንም ነገር እውነት ለመናገር ቅሬታ የለኝም። ፈልግሽ ነው ሰጠሽው፣ ፈልግሽ ነው የሰጠሽው። በነገራችን ላይ እኔ የማንም ጥላቻ አይለብኝም፣ ታውቃላችሁ። ጠዋት ሰርቻለሁ እንኳን ደስ አላችሁ ብዬ በእርግጥ እንደ እምነቴ እንደ የተዋህዶ ልጅ በመሆኔ እኔ በዓይኔ አይቼ አላውቅም እስካሁን ባለውበት ማለት ነው። ጾም ውስጥ ሰርግ ወይም ደግሞ ቀለበት ሲደረግ በተለይ በኦርቶዶክስ በሌላ ይደረጋል፣ ችግር የለም፣ በሌላ ሌላ ይደረጋል። ኦርቶዶክስ ግን የራሱን የቻለ ስርዓት አላትና በእርግጥ የእነሱ ደስታ ስለሚያስደስተኝ ነው እንጂ በዚህ ቅሬታ አለኝን? ያው ለምሳሌ ማለት ነው እና እንደ አንድ ተመልካች። በተረፈ ግን እናንተ አንድ ሰው ሲናገር ማለት ነው ለምንድነው እንደሆነ እልክ የምትገቡት? በነገራችን ላይ የአንዳንዱ ሰው ማለት ነው ብር የሚሰበስብ እልክ ነው። እልክ ደግሞ አንቺን ነው የሚጎዳ እንጂ ወይን እኔን ወይን ሌላ ዩቱበር አይደለም። ጋይስ የእውነት ለመናገር ማለት ነው ገባችሁ አይደለ? ፈልገሽ ከሰጠሽ ደግሞ ወጥተሽ ሚዲያ ላይ ምን ታወራለሽ? ይሄ ልናደርግ ነው ለአብረሽ ይሄን ልናደርግ ለምን ታያለሽ? በውስጥ መስመር ስጩ። እንዲህ ምን ሆናችሁ ነው? ልጁን ለምንድን ነው የምታስጠምዱት? ነገ እኮ ትሰድ ባላችሁ ወጣችሁ፣ በእኛ ብር ነው ያገባት ብላችሁ ደግሞ ትመጣላችሁ። ከዚህ በፊት ታውቃላችሁ፣ እቤት ክራ ከፍሎ ነው እነሱ የመዳም ቅመም ወንደጋፊ የተባሉት ናቸው። እቤት ክራ ሲከፍሉ የነበረ የቤት እቃ ይሞሉት በዛ ሰዓት ብዙ ዩቱበሮች ለምንድን ነው ለቤተሰብ ማታረጉ? እነሱ አላጣውም፣ አልተሸገሩም፣ ወጣት ናቸው፣ ሰርቶ ማግኘት ይችላሉ ብሎ ብዙ ሰው አስተያየት ሲሰጥ አሻፈረኝ ስትሉ ነበር። ከዚህ በኋላ መኪና እንገዛለን ስትሉ ነበር። በነገራችን ላይ ኤልክ የትም አደርሳችሁ። ውዶች፣ የቶቼ ልንገራችሁ፣ የትም አደርሳችሁ። ለራሳችሁ እወቁበት፣ ለራሳችሁ እወቁበት። እኔ ላከ አንድ አመት ልንገራችሁ ነኝ ያለሁት በፊት ያው ደሞዝ ዝቅተኛ ነበር። አሁን እግዚአብሔር ይመስገን። በፊት በመቶ ሀምሳ ሰራ ነበረ ሁለት ከሀምሳ ነበረ። አሁን ግን የተሻለ ነው። እግዚአብሔር ይመስገን ግን ምልላችሁ ፈልጌ ነው። አንድ ቀን እኔ ለአምስት አመት አንድ ቀን ከቤት ወጥቼ አላውቅም። ለአምስት አመት ይሄም ደግሞ ወጥቼ እኔ የትም አልሄድም። አሁንም ግን በአመት ወይኔ ፋስጋስ ሲመጣ ሆነች ጓደኛ በፌስቡክ ከወኳት በኋላ እንደምንም ለምኛት በአመት ለፋሲካ ሊሄድ ይችላሉ ወይም ደግሞ ለገና ሄድ ይችላሉ እንጂ ከቤት አልወጣም። ይኸው ሰባተኛ አመቴን እንጂ ከቤት አልወጣም። መዳም ቤት ነኝ፣ ገባችሁ። ግን ለራሳችሁ ወቁበት ቤቶች፣ የእውነት ብራችሁን አታባክኑ። የእውነት እኔ ስለአባከንኩ ስለማቅ ነው ብር ምንም አይመስለኝም ነበር። በተለይ ደግሞ ኢትዮጵያ ገብቼ ከመጣ በኋላ የእውነት አመለካከቴን ወዳነው ቀየርኩት። ብር በቃ አላስፈላጊ ቦታ አላጠፋም ብዬ ለራሴ ነው ቃል የገባሁት። መርዳት ካለብኝ የተሸገረ ሰው ረዳለኝ መርዳት ካለብኝ ለቤተ ክርስቲያን አደርጋለሁ መርዳት ካለብኝ ለተራቤ ወገኖች መርዳት አለብኝ ብዬ ነው ማስበው። ውስጥ ያሳመንኩትም እሱ ነው። ለአብሪሽ ስላደረጋችሁ ምንም የምታገኙ ነገር የለም። የእውነት ምንም አታገኙ ምንም ነገር ግን የተራቤ ሰው፣ የተጠማ ሰው፣ በተለይ በጾም ሰዓት የተሸገረ የታመመ ሰው ብትረዱ ከእግዚአብሔር ነው የምታገኝ፣ ወይም ደግሞ የነገያችሁ ስንቅ ነው የምታስቀምጡት። ወደዳችሁም ጠላችሁም ማለት ነው። ግን ለምን ትሰደባላችሁ? ለምን አብሪሽ አጣው እርዱኝ ያላላችሁ ለምን ልጁም እንዲጠላ ታደርጋላችሁ? አንዳንድ አላችሁ፣ አንዳንድ ስጀምር ደግሞ እኛ ወይም ደግሞ ዩቱበሮች ስለ እናንተ ለምን ታደርጋላችሁ ብሎ ስለተናገረ ይልቅ ለምን ትገባላችሁ? የምትጎዱ እኮ እናንተ እራሳችሁ ነው አንድ ላስታወሳችሁ፣ ጋይዝ የድንግል ማራም ልጅ ታውቃላችሁ። በጣም ተሳዳቢ አንደኛ ተሳዳቢ ነበረች። ከሌሎቹ በጣም ተሳዳቢ ነበረች። ልጇ በጣም ነው የተሰደበው፣ ተዘግዝቆ ቤተሰብ ሳይቀር። የመጀመራ ስትገባ ያው ፊቶም ደና ነበር። አስቡት እንግዲህ፣ ከዚህ ስትገቡ ፊታችሁ በጣም አምሮባችሁ አይደለ? ወደ ኢትዮጵያ ስትገቡ። ከዛ በኋላ የድንግል ማራም ልጅ ማን አስታወሳት? ቲክቶክ ላይ አለች ወይስ የለችም? ኢትዮጵያ ገባች። ለአንዴ ነው ከሩታ ጋር የተገናኙ። ከዛ በኋላ ማንም ማቃት። ሁለተኛ በላይነሽ ኢትዮጵያ ከገባች ስንቶሮ ነው ከእነሱ እንኳን አልተገናኘች። እሷም ስትሳደብ ነበረ ስትሳደብ ነበር። ሙልጭ አርጋ ገባቸው አደለ። ስለዚህ ማንም አስታውሳቸው ሞቶች። እኔ የአብሪሽ የሩታ ጥላቻ የለኝም ግን የአንድአንድ ሰው ስናገር፣ ለምንድን ነው ምን አገባችሁ? በገዛ ብሬ በገዛ ምን የምትሉ እናንተ ናችሁ የምትጎዱት። ለምንድን ነው የአረብ ሀገር ሴቶች የምታሳድቡት? ለራሳችሁ እወቁበት። ነገ ኢትዮጵያ ስትገቡ ትሸገራላችሁ። በኋላ ማንም አስታውሳችሁ ስትባሉ ለምንድን ነው ያዩቱ በር የምትሳደቡት ማለት ነው። በነገራችን ላይ ሁሉም በዚህ አጋጣሚ በጣም ማደንቃት በጣም ማለት ነው በጣም ነው ማደንቃት እኔ አብረሻውን ጥፋት ሲያጠፉ አዎ አስተያየት ሊሰጥ ይችላሉ። በደስታቸው ደግሞ ሊደሰት ይችላሉ። ለምሳው ስለሆንኩ ማለት ነው ገባችሁ አይደለም። ስለዚህ ፍልላቸው ፈልጌ ነው ምንም ነገር አብሪሽ እና ሮታ ምንም ጥፋት የለባቸው መቶ ፐርሰንት ወዳ ነው ሰጠችው እንኳን ብር አይደለም ሌላ ተስጦ ምን አገባኝ ነኝ። ግን ለናንተ ታውቶቼ በኋላ ሄሄ ሄ ደርሳችኋል ብሎ የሚመክራችሁ ሰው ለምን ተሳደባላችሁ? ለምን ስም ታጠፋላችሁ? ጥሩ አይደለም። ትረሳላችሁ። ነገ የመዳህን ዋይፋ አለ እንደፈለጋችሁ ትሆናላችሁ ቲክቶክ ላይ ነገ ግን ኢትዮጵያ ስትገቢ ትረሳለሽ። ያንዳንድሽ ይሄው የድንግል ድንግል ማርያም ልጅ ተሰ ተረሳች። ማላቃቸው ብዙ ሊኖሩ ይችላሉ። እማቃቸው ናቸው። ድንግል ማርያም ልጅ በላይነሽ የምትባለው ይሄው ተረሳች። መቼ ተገናኙ ከነሱ እስቲ ለምን ስለዚህ እናንተ ባመጣችሁ ጣጣ አብርሽና ሩታ ይሰደባሉ፣ ይጠላሉ፣ በኢትዮጵያ ሕዝብ ማለት ነው። እሱ በመዳም ቅመሞች ብር ነው የተዝናነ ያለው ያገባሉ ብለው ይሰደባል። ልጁ ገባችሁ እናንተ ይፈልጋችሁ ሰጣችሁ። ከሰጣችሁ ደግሞ ከካሜራ ጀርባ አድርጉት ወይም ደግሞ ከቲክቶክ። ለምን ታረጋላችሁ? ብራችሁ ከሰጣችሁ፣ ወዳችሁ ከሰጣችሁ፣ ሰው እኮ ለሰው ስጦታ ይሰጣል። ኖርማል ነው። ብርን እንዴት ከመዳም ቅመል ይሰበሰባል? ጋይስ እንዴት ለአብርሽ ልናደርግ ነው ብላችሁ እንዴት ተሰባስባላችሁ? ሼም የሚባል ነገር የለም። ለነገ አታስቡም። የእውነት ነው የምላችሁ። አለ ምክንያት አይደለም እንደዚህ የምላችሁ እኔ እኔ ስለተሸግሬ ጋይ ስለማቅ ነው ኢትዮጵያ ገብቼ። ስለዚህ ብራችሁን ብትይዙ አሪፍ ነው፣ ልጁን ባታሰድቡ አሪፍ ነው። የእውነት በእናንተ ምክንያት እኮ ነው አብርሽ እና ሩታ የሚሰደቡት፣ በእናንተ ደግፉ፣ ውደዱ፣ አክብሮት። ትክክለኛው ግን በብር አይደለም ሰው የምትገዙት።